የዛሬው ባሰ የመጣችሁ ተኞ እኛ ቤት ሰፊ ነው አሉ ጭራሽ ጥፊም አለው የዛሬው። ተው እንጂ እኛን አታደናግሩ። በቃ ፍቅር የሚገለጠው በጥፊ ነው ማለት ነው። ጥሩ ትምህርት ነው ለእኔ። ወይኔ እየተቃጠሉ እያረሩ መሳቅ አይ እያረሩ መሳቅ፣ እያረሩ መሳቅ ሆነኮ ህይወታችን። ውዶቼ ምን ይሻለናል? ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ ይህን ቻናል ተከታታይች ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። አሳብ አስተያየት ካለ አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ መሆን ይቻላል። ሁኑም ሁኑም ሁኑም እንግዲህ ዛሬ ቀሩ እየነበረ መጥተዋል ማለት ነው። ብሩኬ ትናንትና ላይ ሊንዳ አፈቅርሃለሁ ብለው ነበረ፣ ነገር ግን እውነት አልመሰለውም ነበረ፣ ቀልድ ነበር የመሰለው። ያንን ነገር ለማጣራት ዛሬ ሁለቱንም ሀይሚዬንም ሊንዳንም ጠርቶ በስነስርዓት በተከበረ መንገድ ሊያናግራቸው ችሏል ማለት ነው እንግዲህ ሊንዳ፣ እውነት አፍቅረሽኝ ነው ወይ ወይንስ እየቀለሽ ነው ወይ ሁለታችሁ እየቀለዳችሁ ብኝ ነው? ይሄ ነገር ሊሆን አይችልም፣ በማለት ብሩኬ ጠየቃት። ቀልድ አይደለም፣ እኔ አፍቅርሃለሁኝ። እኔ እና አንተ ለዛን ጊዜ አብረን ባሳለፍናት ጥቂት ጊዜያት ውስጥ ለምጀሃለሁኝ። በዛ ውስጥ ነው ፍቅር የያዘኝ። ያው ሀይሚን ለማናደድ ብሎ በመጡበት ሰዓት ያው ለማናደት የተጠቀመው ቃል አለ። በእርግጥ ለልጅቷ የሰጣት ተስፋ ምናምን ነገር ማለት ነው። ግን ዛሬ ላይ የተረዳሁትኝ ውዶቼ፣ በትክክል የተረዳሁትኝ የሊንዳና የሀይሚ ነገር ነው። የሀይሚም እጅ አለበት። ሊንዳና ሀይሚ ናቸው ይህን ስራ እየሰሩ ያሉት። ምክንያቱም ሀይሚ እንዴት ተረጋጋች? እንዴት ልትረጋጋች አለች? እቺ ሴት አሁን መታ፣ ብሩኬን አፈቅርሃለሁ እያለች እንደዚህ ስታወራ አንድ የምትወደው ወንድ አጠገብ ይሄን ያክል ሲታደርግ ዝም የምትል ይመስላችኋል? ሀይሚ ዝም አትልም ማለት ከልጅቷ ጋር አትጣላም። መቶ ፐርሰንት እርግጠኛ ነኝ፣ ከልጅቷ ጋር አትጣላም። ከቡሩኬ ጋር ግን ትጣላ ነበረ። ሶ ቡሩኬን በሰላም መንገድ የሚለውን ነገር እያዳመጠች ሀይሚ፣ ልጅቷም የምትለውን ነገር እያዳመጠች ከልጅቷ ወገንም ያለውን ልጅቷ በጥያቄ እያፋጠጠችው ነው። ከአንተ ጋራ በቅርብ ጊዜ በዚች ልምምድ ውስጥ ነው ፍቅር የያዘኝ ሶ እንድትረዳኝ እፈልጋለሁ ነው እያለቻለሁ ከብሩኬ ግን የጠበቀችው ሊንዳ ምን አይነት ምላሽ መሰላችሁ እኔ የራሴ ህይወት አለኝ የሚል ነገር ነበር የጠበቀችው ይችና ጥብ ነበረ ሊንዳ የጠበቀችው ነገር ግን እሱ ያላት ይቅርታ የማይሆን ስሜት እንዲሰማች ስላደረግኩኝ ይቅርታ ነው ያላት በነገራችን ላይ ሊንዳ ስሬስ ብሩኬን አፍቅረው ቢሆን ፍቅር በይቅርታ የሚታለፍ ነገር አይደለም ወይንም ይችሪ ተስፋ እንዲቆርጥ እንድትቆርጥ የራሴ ህይወት አለኝ የራሴ ፍቅረኛ አለችኝ የሚለው ቃል ተስፋ ሊያስቆረጣት ይችላል። ሊንዳ እንዳለችው ማለት ነው። አንተ ቅርታ ስላልከኝ ምንም የሚቀየርልኝ ነገር የለም። እኔ ጋር ምን የሚለውጥልኝ ነገር አለ? ልክ እኮ ናት እንዴ። አፍቅርህ አለሁኝ ሌላ ነገር ውስጥ እንድገባ አድርገኛል ምናምን ነገር ማለት እዚ ጋ እሱ ይቅርታ ስላላት የእሷ ያፈቀረችውን ፍቅሯን ከልቧ ያጠፋላት ማለት አይደለም። ልቧ ውስጥ ያለውን ፍቅር፣ የፍቅር እንፏለት ሊያጠፋላት የሚችለው እኔ የራሴ ህይወት አለኝ የራሴ ሴት አለችኝ ቢላት እውነት ይህንን ሰው ትተው ነበረ ሰው። ሊንዳ ይችን ነጥብ ነበር የጠበቀችው፣ ግን ይቅርታ ነው ያላት። ይቅርታ እንደዚ አይነት ስሜት እንዲሰማኝ ስላደርግ ይቅርታ። ሰው እነዚህ ልጆች ሀይሚና ሊንዳ ያደረጉት ነገር ነው። በትክክል ከሊንዳ ንግግር ዛሬ የተረዳሁት ነገር ማለት ነው። ተጨቃጨቁ ያው እሱ አልረዳ ስላላት ነው በጥፊ የመታችው። ተናዳ ስለሆነ ኦቨር ተናደደች። አልሰማ አላት። እንዴት ሊሆን ቻለ? በዚህ ጊዜ ውስጥ አንቺ እኔ የማልፈልገው ህይወት ውስጥ ገብቼ ህይወት ሽላበላሸ ወይ፣ ያንን ነው ወይ የምትፈልጊው ምናምን ነገር አላት። ሶ ግን አሁን እዚ ጋር አንተ እንዴት የሴት ልጅ ህይወት ታበላሻለህ ለምን ያለችው ይመስላችኋል እኔ የተረዳሁትኝ አንድ ነገር አለ ለሀይሚ ተስፋ እንደሰጣት ምናምን ነገር አንዳንድ ው እንዴት አበላሹ የሴትን ህይወት ማን ነው እኔ ያበላሹት እኔ ነኝ ያበላሹት አለ ብሩኬ ተስፋ መስጠት በራሱ ህይወትን እንደማበላሸት ነው ጉዶቼ ተስፋ በጣም ከባድ ነገር ነው እውነቴን ነው ተስፋ መሰጠትም ሆነ ተስፋ ማድረግ በጣም በጣም እንደዚህ የሚጎዳ ነገር የለም። ሶ ይሄ ራሱ እኮ አንድ የሰውን ህይወት ማበላሸት ነው። ከተረዳው ማለት ነው ብሩኬ። እኔ አላበላሹም የሰው ህይወት ምናምን ኖ፣ የማትኖርላትን ህይወት የማትሆንላትን፣ ለአንድ ሴት አጓጉል ተስፋ የሚያስደርጉ ቃላቶችን የአራት ልጆቼ እናት የልጆቼ እናት ምናምን አንቺ ለኔ ህይወት የነሽ። ይሄ በራሱ እኮ ትልቅ ተስፋ ነው። ሴት ልጅ ነች፣ ሴት ልጅ ነች። ተስፋ ታረግ ሴት ልጅ ናት፣ ተረዳት አለች ሀይሚ ልትረዳት ይገባል እያለች ነው እዛ ጋ ሀይሚ። ሶ በእሷ የሴት ልጅ ህይወት ነው እዚህ ጋ እየተበላሸ ያለው አይደለ። ስለዚህ ሀይሚ በቅኔ አሁን እሷን እሷ እዛ ጋ አፍቅር ያለው እያለች ነው አይደለ። ሶ ሀይሚ ደግሞ እዚች ጋ ምንድነው ማወቅ የምትፈልገው ነገር ስላለ እሱ የራሴ ህይወት አለኝ የሚለውን ነገር ወይንም ማወቅ ትፈልጋለች፣ ወይንም ሀይሚ ጓደኝ ናት የሚለውን ነገር ይችን ነጥብ ፈልጋ ሊሆን ይችላል። ሊንዳ ብሩኬን አፈቀርኩ እያለች የምትንደፋደፈው እዚ ጋ። ሀይሚ ባጭሩ በከባዱ ነው የተነሳችው። አሁን በከባዱ ቆርጣ ተነስታለች። ሶ ግን እግዚአብሔር ይሁናት። ነገር ግን ሊንዳ ብሩኬን መታችሁ ሊንዳ እንደዛ አደረገች ብላችሁ ሊንዳን ባታስቀይማት ጥሩ ነው። እውነት ለመናገር ያክል ተረዱት። ከሀይሚ ንግግር ተረዱ። የሊንዳና የሀይሚ ሴራ መሆኑን የተረዳሁት ሀይሚ ዛሬ አዳማጭ ነበረች፣ ሊንዳ ደግሞ ፍቅሯን ገላጭ ነበረች። ለብሩኬ ማለት ነው። ሶ ይቺ ልጅ ከምድር ተነስታ ብሩኬን አፈቅራለሁ የምትል ይመስላችኋል ዝም ብላ? በጭራሽ ወይንም ብሩኬ ይሄንን ነገር እንድታደርግ ቢላትም ራሱ ሀይሚ ትናደዳለች ሀይሚ ዝም ብላ ደግሞ አትገኝም እዚህ ቦታ ላይ በጣም ነበረ የምትሰበረው በጣም ነበረ የምትጎዳው በጭራሽ ሊሆን አይችልም ስለዚህ የሊንዳ እና የሀይሚ ስራ ነው ይሄ እኔ እንደተረዳውትኝ ነገር ግን ይሄ ነገር ይሄ ሊሆንበት የቻለው ምክንያት ደግሞ ምንድን ነው ብሩኬ ለሀይሚ ምን ያክል ቦታ እንዳለው ለማወቅ በቃ በእሱ ህይወት ውስጥ ሴት አለች ሴት አለሽ በእኔ ህይወት ውስጥ ይላል። እውነት ያወራል ወይስ አያወራም? ምን ይላታል? ለሊንዳ የሚለውን ተመካክሮ ያደረጉት ነገር ነው ከሃይሚ ጋር እንግዲህ እኔ ምን ማለት እንዳለብኝም አላቅምም። ብሩኬ ቴንኪው ከማለት ውጭ ምንም ሊልሽ አይችልም። ሊንዳ ትፈርጫታለሽ፣ ትነሻታለሽ እንጂ ምንም መልስ አታገኝም ከብሩኬ። በነገራችን ላይ በጣም ሊያውጣጡት ፈልገዋል። ሃይሚም ሊንዳም ማለት ነው ከተረዳችሁት እና ሊንዳ ስታወራ ኖ ሊንዳ ስታወራ ሃይሚ ዝም ብላ ነበረ። ሶ ለሊንዳ ደግሞ አውሪ አንቺ ለምን አትነግሪው አንቺ ንገሪው ስትላት ምን ልንገር አለች። ሶ ግን እኔ ሃይሚ የፍቅር ሴት መሆኗን ያወቅኩት እሷ በጥፊ መታ ስትሄድ ፊቱን ዳበስ ዳበስ አረገች እና የሆን አቀፈችው። እኔ አላቅም ብሩኬ ግን መቼ እንደሚረዳ አላቅም። ለሃይሚ መቼ እንደሚረዳት አላቅም። የዝን ያክል ነው የምታፈቅረው። በዚ ጠብ ውስጥ እያሉ ምናምን ነገር የራሴን ህይወት ጀምር ያለው ምናምን ብላ፣ አሁን ሀይሚ የራሷን ህይወት ከጀመረች እዛ ጋር ከቅዱሴ ጋር ብሩኬን እንደዚህ መታ ብሩኬ ላይ የምትለጠፍ ምናምን ይመስላችኋል? አውቃ ነው ከቅዱስ ጋር ምንም የጀመረችው ነገር የለም ሀይሚ አውቃ ነው። የምሬን አስረግጬ ስነግራችሁ ከብሩኬ ውጭ የምታስበው ሰው የለም። ሲጀመር ከአንተ ውጭ ወደ ውጭ ያለች ይመስለኛል ከዚህ በፊት ማለት ነው። ሶ ግን አላቅም እኔ ምን እንደምል እራሱ አሁን ላይ እኔ ግራ ገብቶኛል ውዶቼ እግዚአብሔር ነው የምላችሁ። ምክንያቱም አንድ ሰው ልቡ ሲፈቅድ ነው ማንም ነገር ማድረግ የሚችለው። ብሩኬ ደግሞ ልቡ ካልፈቀደለት፣ የሆነ ነገር ለማድረግ ውሳኔ ላይ ካልደረሰ፣ በግድ እንደዚህ ሁን ብለህ የሰው ልጅ አትፈልጠውም፣ አትቆርጠውም። ራሱ ነው የራሱን ህይወት መኖር የሚችለው። ነገር ግን እኛን ያበሳጨንና ያበሳጨን ያናደደን ነገር ለማይሆን ነገር ለማንኖረው ነገር ተስፋ መስጠት የለብንም ለሰው ተስፋ ይጎዳል። ውዶቼ ሴት ደግሞ ስንሆን እድሜ የሚባል ነገር ያሳስበናል። የኛ የራሳችን ብለን አንድ ሰው በኩራት መናገር እንፈልጋለን። ሌላው ነገር ደግሞ የኛ ካልሆነ ወንድ ጋር መታየት አንፈልግም። ሀይሚ ውስጥ ያለው ያ ነው። ይህንን ግን ብሩኬ ሊረዳት አልቻለም። ሰው ቢረዳትና ውስጡ ያለውን ቢነግራት